አስቡት በበረሃ ውስጥ እየተራመዳችሁ አየሩ በሙቀት ከብዷችሁ የምትነፍሱት አየር አቧራ ብቻ ሆኖ ጫማችሁ አሸዋ ውስጥ እየሰጠመ የልብ ምታችሁ ድምፅ እንኳን በከፍተኛ ድምፅ እስኪሰማ ድረስ ጸጥታው ጆሮ ይጭናል ሙሴ በዚህ በረሃ እየተጓዘ በነበረበት ሰዓት አንድ ድምፅ ሰማ ከሩቅ ብርሃን አየ ብልጭ ድርግም የሚል በመጀመሪያ የበረሃው ፀሐይ መስሎት ነበር ነገር ግን ይህ የተለየ ነው። ቁጥቋጦው በሚነድ እሳት ተውጦ የእሳት ነበልባልም ይታይበታል። ነገር ግን ቅርንጫፎቹ አይረግፉም፤ ቅጠሎቹም አረንጓዴነታቸው አለቀቀም። እሳቱ ምንም ውድመት አያደርስም። ትንሽ ቆይቶም ከእሳቱ ነበልባል ድምፅ ወጣ። ሙሴ ሙሴ። ልቡ በፍጥነት ይመታል፣ ጉልበቶቹም ተብረከረቁ። በቅዱስ ስፍራ ላይ እንደቆመም ተረዳ። ይህ አጋጣሚ ታሪክ ሊለውጥ ነው። ይህ ጊዜ አንድ እረኛን ወደ አዳኝ ይለውጠዋል። ይህ የሙሴና የሚነደው ዛፍ ታሪክ ነው። ይህ ቻናል ለእናንተ የተለያዩ አስተማሪ የመጽሐፍ ቅዱስ ታሪኮችና ጸሎቶችን የሚያደርስ አዲስ ቻናል ስለሆነ ሰብስክራይብ፣ ላይክ እና ሼር በማድረግ ያበረታቱን። እናመሰግናለን። እረኛው ሙሴ ከእሳቱ በፊት ከጥሪው አስቀድሞ አንድ ተራ ሰው ነበር፣ ያለፈ ታሪክ ያለው ሰው። በአንድ ወቅት ሙሴ በፈርዖን ቤተ መንግሥት የሚኖር ሰው ነበር። ሀብትን ስልጣንንና ዕድልን ቀምሷል። በውስጡ ግን በሁለት ማንነቶች የተከፈለ ነበር። ዕብራዊ ወይም እስራኤላዊ ሆኖ ተወልዶ ግብፃዊ ሆኖ ለማደግ የተገደደ። ከዕለታት በአንዱ ቀን ዕብራዊ ሰው በግብፃዊ ወታደር ሲሰቃያይና በቁጣ ሊገድለው ቻለ። በዚህም ሁሉም ነገር ተለወጠ። ከልዑልነት ስልጣን ወደ ተፈላጊ ወንጀለኛነት፣ ከወርቅ ቤተ መንግሥት ወደ ምድረ በዳ። ሙሴም በምድያም በረሃ ለአርባ አመታት ያክል ኖረ። ትዳር ያዘ። ለአማቾቹ ምረኛ ሆነላቸው። ከቀን ወደ ቀን በኮረብታዎች ተንከራተተ። እልከኛ በጎችን በአቧራና በአለት እያሻገረ። አስቡት፣ አርባ አመታት ምን ሊመስል እንደሚችል ዛሬም ነገም ተመሳሳይ መስኮች፣ ዛሬም ነገም ዝምታ። በአንድ ወቅት ኃያል የነበረው ልዑል አሁን ግን ተረሳ፣ በትር ብቻ እንደያዘ በጸጸት መኖር። እግዚአብሔር ግን አያረፍድም። ምድረ በዳውን እንኳን መዘጋጃ ሊያደርገው ይችላል። ሙሴ ቀፍቶ የተረሳ ቢመስለውም እግዚአብሔር ግን እየቀረጸው ነበር። በአንድ ቀን ጠዋት ሙሴ በጎቹን ከወትሮ በተለየ ብዙ ርቀት ገፋቸው። የእግዚአብሔር ተራራ ተብሎ በሚታወቀው በኮሬብ ተራራ ኮረብታ ላይ እስኪደርስ ድረስ ምድሪቱ ጨለመች። ዐለቶቹን እየሳሉ ሄዱ። በጎቹ በኮረብታው ላይ ተበተኑ። ነገር ግን የሙሴ ዓይኖች ወደ እንግዳ ነገር ተሳቡ። የብርሃን ብልጭታ። ዓይኑን ተጠራጠረ። ፀሐይ ድንጋይ ላይ እያበራች ይሆን? ወይስ ተሳስቼ ነው? እየቀረበም ሲመጣ ትንፋሹ ተያያዘበት! ቁጥቋጦ በእሳት ነበልባል፣ ብርቱካናማ ቀይ፣ ወርቃማ እሳት በቅርንጫፎቹ ላይ ወጣ። ነገር ግን እንጨቱ ወደ አመድነት አልተቀየረም። ተቃጠለ፣ ግን አልተበላም። ሙሴ በልቡ ይህን እንግዳ ነገር ሄጄ ማየት አለብኝ፣ ቁጥቋጦ የማይቃጠልበት ምክንያት ምን ይሆን ብሎ በጥንቃቄ ቀስ በቀስ መቅረብ ጀመረ። ከዚያም ነጎድጎዳማ ነገር ግን ለስላሳ የሆነ ድምፅ ከእሳቱ ወጣ። ሙሴ ሙሴ! ሲል ሙሴ ገግሮ ቀረ። ልቡ ደረቱ ላይ መታ፣ በከንፈሩም እየተንቀጠቀጠ እዚህ ነኝ ሲል መለሰ። ድምጹም እንዲህ ሲል አዘዘው ወደፊት አትቅረብ፣ ጫማህን አውልቅ፣ የቆምክባት ምድር የተቀደሰች ናትና። ሙሴ በፍጥነት ጎንበስ ብሎ ጫማውን አወለቀና ዝቅ ብሎ ሰገደ። ምክንያቱም ይህ ተራ እሳት እንዳልሆነ ያውቃል ይህ ሕያው እግዚአብሔር ነበር እኔ የአባትህ የአብርሃም የይስሐቅም የያይቆብም አምላክ ነኝ በአንድ ቅጽበትም የአባቶቹ ትዝታ ወደ ሙሴ አእምሮ መጣ አብርሃም የእምነት ሰው ይስሐቅ የቃል ኪዳን ልጅ ያይቆብ ከእግዚአብሔር ጋር የሚታገል ይህ ራሱ አምላክ አሁንም ሕያው አሁንም ታማኝ ነው ሙሴ ተንቀጠቀጠ። ፊቱን በእጁ ሸፈነ። እግዚአብሔርን ለማየት ፈራ። ያን ጊዜ ግን እሱን የሚያናውጡት ቃላት መጡ። በግብፅ ያለውን የሕዝቤን ጉስቁልና ይቻለው፣ በግፊ ጮሁትን ሰምቻለው፣ መከራቸውንም አውቃለሁ። አድናቸው ዘንድም ወረድኩ ወደ መልካምና ሰፊ ምድር፣ ወተትና ማር ወደ ምታፈሰው ምድር አመጣቸዋለሁ ሲል እግዚአብሔር ተናገረ። ሙሴ ሰምቶ ደነገጠ። ለአርባ ዓመታት ያክል ከግብፅ ርቆ ቢሸሽም ከእግዚአብሔር ግን ሸሽቶ ያውቅም። ጩኸትም ሁሉ፣ ጸሎትም ሁሉ፣ የእስራኤላውያን እንባ ሁሉ እግዚአብሔር አይቶ ነበርና እግዚአብሔር እርምጃ ለመውሰድ ዝግጁ ነበር። ከዚያም ትእዛዝ መጣ። አሁን ሂድ ሕዝቤ እስራኤላውያንን ከግብፅ ታወጣ ዘንድ ወደ ፈርዖን ልካሃለሁ። ሙሴ በድንጋጤ ወደ ኋላ ተመለሰ። በትሩም ሊወድቅበት ነበር። ወደ ፈርዖን ሄጄ እስራኤላውያንን ከግብፅ የማውጣ እኔ ማነኝ? ድምፁ ግን አጥብቆ መለሰ። እኔ ከአንተ ጋር እሆናለሁ። ህዝቡን ከግብፅ ባወጣቸው ጊዜ በዚህ ተራራ ላይ እንድትሰግዱልኝ ይህ ምልክት ይሆናል። አሁንም ግን ሙሴ በጥርጣሬ ተናግቷል። ነገር ግን ወደ እስራኤላውያን ሄጄ የአባቶቻችሁ አምላክ ልኮኛል ብላቸው ስሙ ማን ነው ብለው ቢጠይቁኝ ምን ልንገራቸው? ከዚያም በቅዱሳት መጻሕፍት ውስጥ ካሉት ኃይለኛ ጊዜያት በአንዱ እግዚአብሔር ዘላለማዊ ስሙን ገለጠ። ያለና የሚኖር እኔ ነኝ። ለእስራኤላውያንም ያለና የሚኖር ወደ እናንተ ላከይ በላቸው። ይህ የተለመደ ስም አልነበረም። ይህ ከስሞች ሁሉ በላይ ያለ ስም ነው። ሁልጊዜ የነበረው አሁን ያለው እና ለዘላለም የሚኖረው አምላክ የማይለወጥ ዘላለማዊና ሁሉን ቻይ። በዚያ ቅጽበት የሙሴ ፊት ደንግቷል። መለኮታዊውን ስም ለመጀመሪያ ጊዜ የመስማት ክብደት። ነገር ግን አሁንም ሙሴ አመነታ። እግዚአብሔር በትዕግሥት ለሙሴ ምልክቶችን አሳየው። በእጄ ያለው ምንድን ነው? ሙሴ የእረኛውን በትር እያነሣ አጋዤ አለ። አምላክም ወደ መሬት አለው። ሲል ሙሴ ወደ ቆሸሸው መሬት ወረወረው። በትሩም በፍጥነት ወደ ባብነት ተቀየረ። ሙሴም በፍርሃት ወደ ኋላ አለ። እጄን ዘርግተ በጅራቱ በኩል ያዘው። ሙሴም ፍርሃቱን ዋጥ አድርጎ ታዘዘ እና ባቡም ወደ በትርነቱ ተመለሰ። እግዚአብሔርም ሌላ ምልክት ሰጠው። ወዲያው የሙሴ እጅ በለምጥ ነጭ ሆነ። ነገር ግን በእግዚአብሔር ትእዛዝ ተመልሶ ወደ ይህን ያሳየውም የአብርሃም የይስሐቅና የያዕቆብ አምላክ ከእርሱ ጋር እንዳለ ለማሳየት ነበረ። ነገር ግን አሁንም ሙሴ ተንቀጠቀጠ። አቤቱ ባሪያህን ይቅርታ አድርግልኝ አንደ በተር ትሁኝ አላውቅም። እሳቱ የበለጠ ተፋፋመ። ለሰው አፉን የሰጠው ማን ነው? ደንቆሮ ወይም ዲዳ የሚያደርጋቸውስ ማን ነው? የሚያሳይ ወይም የሚያሳውር ማን ነው? እኔ እግዚአብሔር አይደለሁምን? አሁን ሂድ እንድትናገር ረዳሃለሁ፣ የምትናገረውንም አስተምርሃለሁ ቢለውም ሙሴ ግን በሹክሹክታ እባክህ ሌላ ሰው ላክ አለ። የእግዚአብሔር ቁጣ ነደደ፣ ምህረቱ ግን ጸና። የሙሴ ወንድም አሮንም ከእርሱ ጋር በመሆን አብሮ ሄዶ በእሱ ስም እንደሚናገርለት እግዚአብሔር ቃል ገባለት። አብረውም ፈርዖንን እንደሚጋፈጡት ነገረው። በመጨረሻም በዚያ ተራራ ላይ ከሚቃጠለውም ቁጥቋጦ አጠገብ ሙሴ ጥሪውን ተቀበለ። ከእረኛነቱ መላቀቅ ብቻ ሳይሆን በእግዚአብሔር የተመረጠ ትልቅ መልእክተኛ መሆን ቻለ። የሚነድ ግን የማያቃጥል እሳት፣ ኃይልን የሚለግስ የእሱ ግን የማይቀንስበት መገኘት፣ ሁሉንም ነገር የሚቀይር ጥሪ። ከዚህች ቅስበት ጀምሮ ታሪክ ፈጽሞ ሊቀየር ቻለ። የሙሴና የሚቃጠለው ቁጥቋጦ ታሪክ ስላለፈው ብቻ አይደለም አሁን ላይ ስላለነው ስለ እኛም ጭምር እንጂ ሁሌም እንደ ሙሴ ብቁ እንዳልሆነን የሚሰማን ስንቶቻችንን እኔ ማን ነኝ የምንል ስንቶቻችንን ምን ያህሎቻችንስ በጣም ደካማ የተሰበረ በጣም ተራ የሆነ ማንነት እንዳለን የሚሰማን ነገር ግን እግዚአብሔር የተናገረውን አድምጡ ከአንተ ጋር እሆናለሁ አለው ኃይሉ በእኛ ማንነት ውስጥ ሳይሆን በእግዚአብሔር ኃይል ውስጥ ነው። የሚቃጠለው ቁጥቋጦ ታሪክ እግዚአብሔር ተራራውን ቦታ ማለትም በረሃውን፣ እሾ ቁጥቋጦውን ያልተረጋጋ ተራ አረኛል ይዞ ወደ ቅድስት ምድር እንደሚለውጠው ያስታውሰናል። ምናልባት ሕይወትህ እንደ በረሃው ሊሰማህ ይችላል። ምናልባትም ብዙ ዓመቶችን አምላክ እንደረሳሽ እስክታሜ ድረስ ቆይተሽ ሊሆን ይችላል። አይዟችሁ እግዚአብሔር አንተንም አንቺንም እኔንም አልረሳንም። እሱ ያያል፣ ይሰማል፣ ያውቃልም። እናም ጊዜው በደረሰ ጊዜ እሳቱ ባላችሁበት ያገኛችኋል። ነገር ግን እናንተን ለማጥፋት ሳይሆን ተስፋችሁን ለማቀጣጠል ነው እንጂ እሱ ባዘጋጀው ዓላማ ውስጥ እንድንገባ ነው። ስለዚህ በሚቀጥለው ጊዜ ራስህን መጠራጠር ስትጀምር ሙሴን አስታውስ። የነደደውን ግን ያልበላውን እሳት አስብ። እኔ ከአንተ ጋር ነኝ የሚለውን የእግዚአብሔር ቃል ኪዳን አስታውስ። ይህንንም እንወቅ፣ እግዚአብሔር ሲጠራህ እርሱ ያስታጥቃል፣ ሲልክህ ከጎንህ አብሮ ይሄዳል። እናም እሱ እኛ ጋር ሲሆን ምንም የማይቻል ነገር የለም።